የተለያዩ ንዋያተ ቅድሳትና መካነ መቃብሮች ተገኝተዋል። የዋሻው አሰራር አርባ አንድ ክፍሎች በተጨማሪም አርባ ሰባት በላይ የሚሆኑ የድንጋይ ላይ ቦተራዎች የተገኙ ሲሆን ቦታውን ለየት የሚያደርገው ነገር ደግሞ የሳባ ፊደል በድንጋይ ላይ ተቀርጾ መገኘቱ አነጋጋሪ አድርጎታል። ውድ የማያትዩ ተመልካቾች፣ ይህ ቦታ በቀድሞ ስሙ የኤረር ግዛት፣ በአሁኑ ደግሞ በአዲስ አበባ ሀገረ ስብከት ቦሌ አራብሳ ቤዛዊት ማርያም ተብሎ ይጠራል። ይህ ቦታ መች፣ እንዴት፣ በማንስ ታነጸ? ቪዲዮውን ተከታተሉ እስከ መጨረሻው አብረን የምናይ ይሆናል የቦታ መቼና እንዴት ነው የተገኘው? እስኪ መጀመሪያ እንዴት እንደተገኘ። እሺ፣ አመሰግናለሁ ወንድሞቼ። እንግዲህ አሁን ያለንበት ቦታ የቦሌ አራብሳ ቤዛዊት ማርያም ቤተክርስቲያን ነው። የተገኘው የፋጅታራ 2011 ዓመተ ምህረት ነው። አሁን ብዙ አኖቹ በህልም ነው የተገኘው በራዕይ ነው የተገኘው የሚሉ አሉ። ነገር ግን እሱን የሚጨምረው በረከት ስለሌለ ከሁለቱም ነፃ ነው። ዘር በሚያውቀው ወደዚህ አካባቢ የመጣሁት የራሴን ስራ ለመስራት ነው። ስለዚህ እኔ በተቀመጥኩበት የካቲት 4 2011 ዓመተ ምህረት ጅቡ ወደዛ ይመጣን እዛ የምታዩት ማዶ ላይ ቦታውን ጅቡ ጥቃት ሊያደርስ ነው ብዬ ስለቅ፣ እንግዲህ ጅቡ ወርዶ እዚህ የምታዩት አረንጓዴ፣ ቢጫ፣ ቀይ ቤተክርስቲያኑ ማለት ነው ቤተክርስቲያኑ የተቀባው ላይ እዛ አንደኛ ፎቅ ላይ ይገባል። ግኝቱ ከዚህ ይጀምራል ማለት ነው። ኦኬ ሌላው እንግዲህ ከዚህ በፊትም መቼ እንደተሰራ በየትኛው ክፍለ ዘመን በየትኛው ዘመነ መንግስት እንደተሰራ ይህን ያክል አብራርቶ መግለጽ የሚችል ነገሮች ተገኝተዋል። አሁን ላይ እስካሁን ድረስ በዚህ አምስት አመታት ውስጥ ቤተክርስቲያን ከሆነ በእርግጥ ዳግም መስራታ ማለት ነው ሁለት ዓመት ከአራት ወር ያክል ሆነውታል። በዚህ ውስጥ እንኳን አንድም ነገር መረጃ ለማህበረ መመናኑ ለክርስቲያኑ፣ እንደዚሁም እንደ ቅርስ ደግሞ እንደ ሀገራችን ለኢትዮጵያ ያወጣነው ነገር የለም። ምክንያቱም ህዝቡ እንዳይደነባበር የተለያየ መረጃ በመውሰድ የቦታውንም ክብር እንዳያጣ በማድረግ ባለድርሻ አካላትን እንጠብቅ ነበር። ባለድርሻ አካል ስንል አሁን ይሄ ዋሻ ነው የጥንት ነው። ስለዚህ አርኪኦሎጂስቶች ያስፈልጉን ነበር፣ ጂሞሎጂስት ያስፈልጉ ነበር፣ አንትሮፖሎጅስት ያስፈልጉ ነበር። እና አሁን አንዳንድ ወንድሞች አንዳንድ የተማሩ እህቶች ወደዚህ እየመጡ እነዚህን ባለድርሻ አካል የምንላቸውን የማምጣትና አንዳንድ ምርምር የተከናወነበት አለ። አሁን ከተገኙት የእንጨት ውጤቶች ከአጽም ላይ በመውሰድ የድንጋዩን የሚፈረፈረውን ድንጋይ በመውሰድ አንዳንድ ግኝቶች አሁን አግኝተናል። ከእኛም ከነዋይ ቅዱሳታችንም ውጭ ማለት ነው። ታዲያ አሁን የማዛመድ ስራ ነው የሰራነው። አሁን አንዳንድ እንደ ጉበንና ገበታ ከነሱ የተወሰደው ናሙና 1680 ዕድሜ እንዳስቆጠሩ በዚያ ዘመን እንግዲህ የነበሩት ነገሥታቶች የተጻፈ መረጃ ከሌለን ተሎ ብለን አመታትን ነው የምናቀናንሰውና 2016 ሲቀነስ 1680 ስናደርገው ወደ 336 አመተ ምህረት ወስዶ እዚያ ቦታ ላይ ይጥለናል ማለት ነው። በዚያ ሰዓት እንግዲህ የነበሩት እንደ ነገሥታት አብርሃና ጽሃ ወይም ኢዛናና ሳይዛና የምንላቸው ናቸው። እንደ ጳጳሳት ስናይ ደግሞ የመጀመሪያው ኢትዮጵያዊ ጳጳስ አቡነ ፍሬምናጦስ አቡነ ሰላማ ከሳቴ ብርሃን የምንላቸው ናቸው። በእነዚያ ዘመን እንግዲህ እንደ ዋሻነትም ይሆን አርሶ አደሮችም የሚኖሩበት በቤተ ክርስቲያንም ይሆን አገልግሎት ግን እየሰጠ ስለመሆኑ የተገኙት መገልገያ መሳሪያዎች ተጠቃሽ ናቸው ማለት ነው።

ዋሻው ሙሉ በሙሉ የተሰራው በሰው እጅ ነው። ምክንያቱም በዚያ በግራውንዱ በኩል ገብተህ አይተኸው ከሆነ ወደ ላይ ስትወጣ አንድ በር አለ፣ ቀጥሎ ሁለት በሮች አሉ። ከዛ ወደ ቤተ መቅደስ ስንሄድ ደግሞ ሶስት በሮች አሉ። እንደዚሁም ወደላይኛው ወደ ሁለተኛው ፎቅ ስንወጣ የውስጥ ለውስጥ የተለያየ በሮች ያሏቸው የውስጥ ለውስጥ ርቀት ያላቸው መንገዶች ናቸው ማለት ነው። አንደኛው መንገድ እንደውም በዚህ ዙሮ በዚህ በላይ በኩል ነው የሚሄደውና ይሄ ታዲያ እንዴት በሰው እጅ ሊሰራ አይችልም ተብሎ ይገመታል። በሰው እጅ ነው የተሰራው። ነገር ግን ይህንን ነገር ወደ መላምት የሚያስኬዱ አንዳንድ ነገሮች ስለተፈጠሩ ነው። ዋሻውን የተሰራበትን ስታይ ከዶማ ከመቆፈሪያ ከስለት ካለው ነገር የጸዳ ይመስላል። ይህ የሆነበት ምክንያት አንደኛ ድንጋዩ የመፈርፈር አይነት ባህሪ ስላለው እየተላጠ እየተላጠ እየወረደ ማንነቱን አጥቷል። ሁለተኛው ደግሞ አደጋ ስለደረሰበት ነው። ሳተ ግሞራ ነበር፣ እርጥበት ነበረው፣ ቃጠሎ ነበረው። በእነዚህ አማካኝነት የነዚያ የዶማው የአካፋው የመቆፈሪያው አሻራ ስለጠፋ ሰዎች በመላመት እንደዚህ ይላሉ። እኛ ግን የሰው ስራ እንደሆነ በደንብ አድርገን እናምናለን። ሁለተኛው የሳባ ፊደል ስላልከኝና የንዋይ ቅዱሳት ውስጥ ላይ የተገኙት ይህም አሁን እንደ ኢትዮጵያ እንኳን ይሄን ቋንቋ መቼ ነበር ይሄንን ፊደል መቼ ነበር ስንጠቀም የነበረው፣ የሚለውን ወደዚህ ወደ ክርስቶስ ልደት በፊት ሊሆን ነው። ያ ደግሞ ቤተክርስቲያኑን አይተው ከሆነ ውስጥ ላይ ያሉት ነው ቅዱሳት አዲስ ኪዳን ናቸው። እንደጠየቀ መካነ መቃብራቱ ቅድምም ስትል የነበረው ምንድነው? የመነኮሳት የመነኮሳት ካል አዲስ ኪዳን ውስጥ ነን ያለነው ማለት ነው ስለዚህ ግን በታሪክ አጋጣሚ እነዚህ የሳባ ፊደሎች ወደዚህ ሊመጡበት የሚችለው የብሉይ ኪዳን ውርስ ሳይሆን በየወዲት ጎዲት ዘመነ መንግስት ማለትም በ852 ዓመተ ምህረት ጀምሮ ሰሜን ኢትዮጵያ ላይ በነበረው የሷ የጭካኔ በትር እዛ ጋር የነበሩት ወገኖቻችን ቅርሳቸውንም ራሳቸውንም ተሰደው ያተረፉት ወደ ዝዋይና ይህ ከጀርባ የምታየው የኤረር ተራራ ነው። ተራራ የኤረር ደግሞ የግዛቱ አሁን ያለንበት በኤረር ተራራ ስር ነው፣ አሁን በአዲስ አበባ ከተማ አስተዳደር ስር ቢሆንም። ስለዚህ እነዚህ ሰዎች እዚህ አካባቢ በሆነ አጋጣሚ ሲሰፍሩ አንድ ሰው ወደ አንድ አካባቢ ሲሄድ የራሱን ያለባበስ ስርዓት፣ ያጻጻፍ ስርዓት፣ ያነጋገር ስርዓት፣ ያመጋገብ ስርዓት ያወርሳልና አሁን ባለው ሁኔታ ይሄኛው የኋለኛው በ852 የነበረው የዩዲት ጉዲት ጦርነት ማለት ነው። ጦርነት የሱ አሻራ ነው ብለን እናስባለን። እዚህ አካባቢ መጥተው ወደዚህ መጥተው ራሳቸውን ለማትረፍ ለማትረፍ መጥተው በዚህ አጋጣሚ ነው የሚሆነው እንጂ ወደ ብሉይ ኪዳንም አንሄድም። እርግጥ ታዋቂው እግዚአብሔር ነው። ምናልባትም በዛ ዘመን የአቡነ አብርሃና አጽብሃ ቤተመንግስታቸው ሁለተኛው ቤተመንግስታቸው በሄረር ስለነበረ የእነሱን ቤተ መንግስት እዚህ ጋር ከሰሩ በኋላ ቤተ ክርስቲያኖችን እና እንደዚሁ ነው ያተ ቅዱሳት ታቦት ያሉበት ቦታዎች ያንሱ እንደነበረ የታሪክ መዛግብቶች ያስረዳሉ። ምናልባት ቦታ በእነሱ ዘመን ተሰርቶስ ቢሆን። አዎ አንተ እንዳልከው አሁን ካለው ካገኘነው በተለይ የእንጮት ምርምር ውጤቶች ላይ እዛ ወስዶ እዛ እነሱ የነገሰውበት የነበረው ዘመን ላይ ይጥለናል። እንዳልከው እነሱም ቤተመንግስታቸው ከአክሱም ባሻገር የረድ ነውና ይሄ ደግሞ የረር ደግሞ እስከ እንጦጦ በዚህም እስከ ዝቋላ በዚህም እስከ ፉሪ ግዛቱ የረር ይሰፋ ስለነበር በዚያ ክልል እንደ ቤተ መንግስት ቅርበት ነው እንጂ አጠቃላይ ኢትዮጵያን ያስተዳድሩ ነበር። በየቦታው ቤተ ክርስቲያን ያነፁ ነበር። እግዚአብሔር በሚያውቀው ግን አጽባሃና አብረሃ ወይም ኢዛናና ሳይዛና የሚባሉት እነዚህ ነገስታቶች ይሄ እነሱ ውጤት ነው ወይ በሚለው አሁንም ቢሆን ይታቀባል። ነገር ግን ዋሻ ሚካኤል፣ ዋሻ ተክለ ሃይማኖት የካውንና ይህንን ስታይ የሚያመሳስላቸው ነገሮች አሉ። የድንጋይ ጎተራዎቹ ተመሳሳይ ናቸው። አምዶቹም ስናይ የመመሳሰል አይነት ባህሪ አላቸው። ግን በጣም አሁን መያዝ ያለበት እንደው ነገሮችን ለዓለም አግነን ፈልገን ነው እንጂ አሁን እንደደረሰን ውጤት ከሆነ ከዚያም ቀድሞ የተገኙበት ሊሆን ይችላል። ግን የእነሱ ስራ ነው ወይ ለማለት ደፍሬ መንገር አልችልም። በጣም ሰፋ ያለ ምርምር ይፈልጋል ማለት ነው።